ሰላሙ ዓለይኩም ወረህመቱላሂ በረካቱ። እ እሺ ያው ዛሬ ደግሞ ማቀርብላችሁ ኢንሻአላህ ልጅ መውለድ የማይችሉ ሰዎች በሚወልዱ ሰዎች ላይ መቅናት በጣም ከፍተኛ ቅናት ስሜት ይሰማቸዋል። መቅናት ብቻ ሳይሆን ሲህርም ያደርጋሉ። አንደኛ በመቅናታቸው ያው ሀሰድ ስለሚሆኑ ይሄ ህስድ ጸባይ ስለሆነ በህስዱ ምክንያት እንዳይወልዱ ወይም ያረገዙ ልጅ ሁሉ ያው እንዲሞት እዛው የማድረግ ባህሪ ስላለው ይሄ በጣም መጥፎ ነገር ነው። ሁለተኛው እነዚህ በቅናት የመጡ ሰዎች ሲሕር የሚያደርጋሉ። ሲሕሩ እንዴት ነው? ማፀል ላይ ተቀምጦ ጅኑ መውለድ እንዳይችሉ በየሀኪም ቤቱ እንዲባክኑ፣ ገንዘባቸው እንዲባክን፣ ጊዜያቸው እንዲባክን ምንም መውለድ እንዳይችሉ ያደርጓቸዋል። ያ ጅን ተቀምጦ በሲህር የገባው ማለት ነው። ምን ያደርጋል? ማህፀን ላይ ተቀምጦ የሚገባውን ስፐርም የመግደል ይገድለውና መውለድ እንዳይችሉ ያደርጋቸዋል ማለት ነው። ሁለተኛው አርባ ግን ላይ በተለይ ብዙ ሸኳ የሚበዛበት ብዙ ሴቶች የሚጠይቁኝ ገንዘብ በጣም እንሰራለን። ደሞዛችንን ስንቀበል ጓደኞቻችን በሙሉ አበድሩን ብለው ይጠይቃሉ። ብድር ብቻ ላይ ጠያቂ የሚበዛብን እና ያኔ ደግሞ በቃ ልክ እንድናበድር በጣም የሚገፋፋን ነገር አለ አናውቀውም ይላሉ። እና ከዛ ያን ብራችን ልክ ከጨረስን በኋላ አበድርን ከጨረስን በኋላ ያበድርናቸው ሰዎች በሙሉ ያኮርፉናል ይላሉ። ብዙ ሴቶች እንደዚህ ይላሉ። አንደኛ ገንዘባቸው ይሄ በሲህር ምክንያት ነው። ገንዘባቸው እጃቸው ላይ እንዳይቀመጥ እና ብድር ጠያቂ እንዲበዛ የሚያደርግ ሲህር ነው። ብድር ጠያቂ እንዲበዛ የሚያደርግ ሲህር በቃ ደሞዟን ትቀበላለች ወይም የሆነ ነገር ትሸጣለች። ምን ይሆናል? ብድር ይበዛል። ያም ይህም፣ ያም ይህም በቃ አበድሪኝ ይላል፣ ታበድራለች ገንዘቧ በዛው ጠፍቶ ይቀራል ማለት ነው። ልክ በገንዘቧ ሲያልቅ ልብሷን እንኳን ሳትቀይር ወይ ሻምፖ ወይ ሆነ ነገር ለሷ የሚያስፈልጋትን ነገር ሳታደርግ ገንዘቧ ያልቅና ከዛ በኋላ የተበደሯት ሰዎች ያኮርፋሉ። በጣም ያሳዝን ነውና የዚህ አይነት ሲህርም አለና በጣም መጠንቀቅ ያስፈልገዋል። ገንዘባቸው በረካ እንዳይኖረው በቃ ብክንክን ብሎ ሱቁ ሄደው ለሰው ሳያበድሩም ሱቅ ሄደው በቃ የሚገዙትን ነገር አያውቁትም። ዝም ብለው የሀገር ኮተት ሰብስበው ወደ ቤታቸው ይሄዳሉ። ለምንም የማያገለግል ለምንም የማይጠቅም ነገር ማለት ነው እና የዚህ አይነት ሲህር አለ። ሁለተኛው ደግሞ አሰሪዎቻቸው ጋር እንዳይስማሙ አሰሪዎቻቸው ጋር እንዳይስማሙ በቃ መጣላት ነው። በቃ አስር ቀን ሰርታ ምናልባት ወር ሰርታ ትወጣለች። ከዛ ስራ ፍለጋ እንደገና ሌላ ስራ ፍለጋ እንደዚህ እያለች እድሜዋን የሚጨርስ በአረብ ሀገር ላይ በጣም ብዙ ሴቶች አሉ። ብዙዎቹ እንደዚህ አይነት ነገር ይደርስባቸዋል። ሌላው ብዙዎቹ የሚጠይቁኝ በህልማቸው ያዩትን በእውናቸው ያገኙታል። ለምሳሌ ሰው ጋር ሲጣሉ ያያሉ። በህልማቸው ያዩትን በቀን እንደገና ሰው ጋር እየተጣሉ ወይም ሌላ ችግር ሲደርስባቸው ያገኙታል። በውን ያገኙታል ማለት ነው እና የዚህ አይነት የስሄር አይነት አለ ኢትዮጵያ ላይ። እና ደግሞ እንደዚህ በውጭ አለም ላይ ደግሞ ወደ አውሮፓ ላይም ብዙ ጊዜ የሚከሰት የስሄር አይነት አለ። በተለይ ኢትዮጵያ ላይ ነው በብዛት የማቀው ይህን ነገር። ሀብታም ለመሆን የሚያሰሩት የስሄር አይነት አለ። ይህ የድግምት አይነት ምንድን ነው? ሀብታም ለመሆን የሚፈልገው ሰው ከጠንቋይ ሄዶ ፊቱ ላይ ወይ ጫማው ላይ ሲህር ያሰራል። ፊቱ ላይ ሲባል አይኑ ላይ ሊሆን ይችላል፣ ግንባሩ ላይ ሊሆን ይችላል፣ ወይ ቅንድቡ ላይ ሊሆን ይችላል፣ አፍንጫው ላይ ሊሆን ይችላል፣ ጥርሱ ላይ ሊሆን ይችላል። ለምሳሌ ጥርሱ ላይ ያሰራው ሰው አውቆ ይስቅልሃል? አንተ ካንተ ሊበድር በጣም ባለሀብቶችን ነው የሚፈልጉት እነዚህ። በርግጥ በጣም ሀብታም የሆኑ ሰዎችን ይፈልጋሉ። እና ሲገናኙ ምን ያደርጓቸዋል? ይስቃሉ ይህ ሳቆ ያናግረሃል። ጥርሱን ስታይ አንተ ሲሕር አደረገብህ ማለት ነው። ወይም አይኑ ላይ ከሆነ ያደረገው አይኑ ስታይ ሲሕር አደረገብህ ያለውን ነገር በሙሉ ትሰጣለህ። ያለውድ በግድህ በቃ፣ በጣም ደስ ብሎ ነው የምከፍላቸው የምከፍላቸው የምሰጣቸው። መቶ ሚሊዮን ያበድረኝ ይላል፣ መቶ ሚሊዮን ይሰጠዋል። አስር ሚሊዮን ይጠይቃል፣ የፈለገውን ብር ነው የሚሰጠው። በቃ ሰውዬው እንዳለህ አረጋግጦ ነው የሚጠይቅህ። ሀታ በአይኑ ርህ እኳ ራሱ እቃ ከሆነ ያለህ እቃ ሁሉ እንድትሰጠው ያደርግሃል። ከዛ ከእሱ ጋር ስትለይ እንዲ ለምድን ያበደኩት ብለህ እራስህን ትጠይቃለህ። ይህ ሲሕር ነው። ፊታቸው ላይ የሚያሰሩ ሰዎች በጣም በዝተዋል። አሁን ላይ በተለይ በጣም በተለይ በጣም ያሰራሉ። በዚህ ጉዳይ ላይ በቃ ፊታቸው ላይ ይህ ግንባራቸው ላይ እዚህ በራ የሆኑና ደግሞ እዚህ አካባቢ ላይ ከግንባራቸው ከፍሉ እንደዚህ ያሰራሉ። አፍንጫቸው ላይ ያሰራሉ። አይናቸው ላይ ያሰራሉ። እንደዚህ አይነት ሰዎች በጣም እየበዙ ነው ያሉት። እና እነዚህን ሰዎች ለመጠንቀቅ በቀላሉ በውዱእ መንቀሳቀስ በቂ ነው። በውዱእ መንቀሳቀስ፣ በዚክር በዒባዳ የጧትና የማታ ዚክሮችን አዝካር ሰባሐ አልመሳ በዚህ ላይ ተክራር ማድረግ በደንብ በየቀኑ ማድረግ ስቲምራ ሊኖረን ይገባል ለማለት ነው። ሌላው የሲህር አይነት አንዱ በቀደም ከእኔ የታከመ ሰው እየነገረኝ፣ እኔ ጋ እኔ ሲህር ተደርጎብኛል አለ። ግን እኔ ጋ የሚሆን ሰው በሙሉ ሁሉም ይታመማል አለ። እኔ ጋ የሚሆን ሰው ለምሳሌ ታክሲ ላይ አብሮኝ ከጎን የተቀመጠ ሰው ያማዋል አለ። በቃ ለምሳሌ ወይ ያስለዋል በቃ፣ የሆነ ያቆነጠንጠዋል፣ መቀመጥ አይችልም። እኔ ጋ በጣም ይረባበሻል በቃ፣ መታመም ማቅለሽለሽ፣ ምናምን እንደዚህ አይነት ስሜት ሁሉ ይሰማዋል። ጓደኛ እንዳይኖርህ የሚደረግ ሲሕር ነው ጓደኛ እንዳይኖርህ ሰው እንዳይቀርብህ ብቸኝነት ብቻ እንዲሰማህና ብቻን ሁና እንድትቀር የሚያደርግ የሲሕር አይነት ነው እነዚህንና የተለያዩ የሲሕር አይነቶች አሉ እንሻ ላ አላህ ይጠብቀን እነዚህን እንሻ ላ ለመጠንቀቅ እንሻ ላ እንሞክር በዚክር በዒባዳ በመጠንከር ማለት ነው እንሻ ሌላው ይህ እኳ በእኔ በተመለከተ ነው። በእኔ ስም የሚያጭበረብሩ የተለያዩ የባህል ሐኪምነን የሚሉ ጠንቋዮች በጣም በሰፊው ተነስተዋል። ፎቶን በመለጠፍ የኔም ቪዲዮ በመለቀቅ ቁጥሬን፣ ስልክ ቁጥሬን ኤዲት አድርገው የራሳቸውን ቁጥር አስገብተው የሚሰሩ ሰዎች አሉ። ተጠንቅቋቸው ለማለት ነው። በደንብ ለይታቸው ማወቅ አለባችሁ። እኔ ደሴ ብቻ ነው ቅርንጫፍ ያለኝ። ደሴ ነው፣ ደሴ ቧንቧ ደሴ ባንቦ አካባቢ ከሆቴል ታይም ፊት ለፊት ሀጂ ያሲን የባህል ሕክምና የሚል አለ። እሱ ጋር ያለ ነው። እንሻ አላህ ባረከላ ፊኩም